ታናሽ ነሽ ልኝ፣ ይቅርታ አርግላት። በረከት በእናት እንዳትለኝ እናቴ እንዳትለኝ። እኔ ስጎዳ እሷ የት ነበረች? ንገረኝ። እሷን ሰዓታት ከጎኔ እናቴ እንኳን አልታየችኝም። እኔ እኮ ያልተረዳው ነገር አለ እያልኩ ነው አይደል? እኔ አንቺን መረዳት አይደለም እኔ አንቺ ማውራት አልፈልግም። በቃ እስከ ዛሬ የት ነበር

ላንገት የሚከብደው ራስ እንደሌለ። ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ ቤተሰቦች በአገር ውስጥም በአገር ውጭም በያላችሁበት ሰላማችሁ ብዝት ይበልልኝ። ደህና ናችሁ ወይ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ያው ሰሞኑ ትንሽ ጠፋ ብለናል። በጣም በጣም ይቅርታ ቤተሰቦች፣ ያው ያለንበት ጉዳይ ነው። ያው እንግዲህ ተልተሎ እናንተ ጋር መምጣት አልቻልም። እሱን ደግሞ የተፈጠረውን ታውቃላችሁ። ቻ በጣም ከባድ ሁኔታ ውስጥ ነው ያለው። አሁንም ዛሬ መቶበት ትልቅ ጉዳይ አለኝ። እንጂ እኔ መምጣት አልፈልግም። አሁን ላይ እኔ የራሴ ማዳመጥ ነው የምፈልገው፣ ስራ መስራት ነው የምፈልገው። የማይሆን ነገር ማሰብ አልፈልግም። ያው የሰው ልጅ ሲኖር አንዴ ይሸወዳል፣ ሁለቴ ግን አይሸወድም እና አንዴ ተሸውጃለወኝ፣ ሁለተኛ ግን አልሸወድም ታውቃላችሁ ያደረግኩትን ወይም ደግሞ የልኩበት መንገድ ትክክል አይደለም። እንጃ ምን ማለት እንዳለብኝ፣ ብቻ በዋነኝነት ልነግራችሁ የምፈልገው ነገር ያንን ነገር መድገም አልፈልግም። ስለዚህ ዛሬ የመጣሁበት ምክንያት እንዳልኳችሁ ትልቅ ነገር ስላለኝ ነው። ከምን ጀምሬ ወይም ደግሞ ምኑ ጋ እኔ እንዴት አድርጌ ልንገራችሁ፣ ብቻ በጣም ከባድ ነው። አንዳንዴ ተስፋ የጣላችሁበት ሰው ወይ ደግሞ ለሱ ወይም ለሷ ብዙ ነገር ሆንላ ወይም ደግሞ ህይወቴን እሰጣታለሁ ብላችሁ ያሰባችሁ ሰው እንደ አጋጣሚ ሊሆን ይችላል፣ ታስቦበትም በድንገት ትተዋችሁ ሲሄዱ በጣም ከባድ ነው። ፍቅር ማለት ደግሞ በእርግጠኝነት እማታውቋት ኖሩን ብዬ አላሰብም። አብዛኞቻችሁ ታውቃላችሁ፣ በውስጥ መስመር የሚያወራችሁኛላችሁ እኔ ለማጽናናት እናንተ የራሳችሁን የህይወት ታሪካችሁን የነገራችሁን ያላችሁና ከልብ አመሰግናለሁ። እና ፍቅር በጣም ከባድ ነው። በጣም ማለት ነው። እና ያው ባይዘገይም ተሎ ተመልሻለሁ። ዘግቼ ቢሆን ግን እዛ ከሄድኩበት መንገድ ትክክል አልሆንም ነበረ። ዛሬ እኔም ራሴን እዚህ ጋር አላገኘውም እና ብቻ እናንተ ጋር መውጣት የማይችሉ ብዙ ነገሮች ተፈጥረዋል። በጣም ብዙ። ለምንድ ነው ይህን ማውጣት የማንፈልገው? ለተመልካች ወይ ደግሞ እኛን ወደው ለሚከተሉን ቤተሰቦች የሚጠቅም ጉዳይ ስላልሆነ ብዬ ስላስብኩ ብዙ ነገሮች ተፈጥሯዋል። በዚህ ሁለት ቀን ውስጥ እናንተ ጋር መድረስ ያልቻሉ። እግዚአብሔር ይመስገን ምንም የተፈጠረ ነገር የለም። ከባድ ነገር ቢኖርም ግን፣ ሰውም የተጎዳ የለም፣ ምንም የተፈጠረ ነገር የለም እና እንግዲህ ትናንትና ብራዘር ወደ ባህር ዳር መጥቶ ነበረና። እኔ በጣም ነው የነበረኝ፣ ቤተሰቦች ለምን ብትሉ እንኳን እኔና ወንድሜ ምንም ዓይነት ግጭት የሌለንን የሆንን ተጋጅተን እንኳን ቢሆን የእናት ልጅ ማለት ይህን ያህል ክፍተት መፈጠር አያስፈልገውም። ይህንን ያልኩበት ምክንያት ቤተሰቦች ትናንትና ከመሲ ጋር ተገናኝተው ቪዲዮ ሰርቶ ነበርና ከዛ በኋላ ግን እኔ ጋር አልመጣም ቤተሰቦች። እስካሁን ድረስ አልተገናኘም እሱ አልደወለልኝም። እኔ ማልደወልኩለት ምክንያቱም በጣም ነው የተሰመኝበት። ሰዎች ለምንድን ነው ይሄን እንደዚህ ያልኩበት ምክንያት ለምን ወደ እኔ አልመጣም ነው። ባህር ዳር ድረስ መጥቶ እንግዲህ ብራዘር ያለበት ቦታ ስንት ኪሎ ሜትር በጣም ብዙ ነው እና ኢቨን፣ እንኳን ደርሶ ለመመለስ ከባድ ነው እና እዚህ ድረስ መጥቶ ለምን እኔ ጋር አልመጣም ብዬ በጣም ነው የተሰመኝና ሰው ምናምን ስጠይቅ ያው ሩም እንደያዘ ምናም ሁሉ ለምን አስፈለገ ያው ይገባኛል። የሆነ ነገር እንዳለ በማለት ወደኔ ያልመጣበት የሆነ ምክንያት አለ። ሰው መቼም ሲጠላችሁም ሲወዳችሁም የሆነ ነገር ይኖራል። ወደኔ ያልመጣበት ምን የሆነ ነገር አለ። ስለዚህ እሱን ነገር መጠየቅ ፈልጋለሁ፣ አንደኛ ማለት ነው። ሁለተኛ ደግሞ መሲ የተናገረችው ነገር አለ፣ ባያሳምነኝም ይሄን ነገር ለመወክ ይህን ያህል ጓጉቼ ምናምን አይደለም፣ ግን እንዲህ ውስጥ ባውቀው ብዬ ስላሰብኩ ነው። ምክንያቱም በዚህ ካደረገችው ነገር እዛ ጋ የተናገረችው የሆነ ነገር እንዳለ ምናምን ነገር እኔ ሊያስማማኝ አይችልም። ወይም ደግሞ ለእሷ ይቅርታ ለማድረግ ወይ ደግሞ እንደ ድሯችን ሕይወታችን እንቀጥላለን ማለት አይደለም። ይህ ነገር መቼም ቢሆን በጭራሽ አይሆንም። ግን እስኪ ማን ነው ምንድን ነው ብቻ እየተፈጠረው የሆነ ነገር እንዳለ ያስታውቃልና እኔ ስለ እሷን አልጠይቃትም፣ እሷ ጋ አልደውልም። ግን ብራዘር እንደሚያውቅና አይታችሁታል፣ ትናንትና አንቺ ለምን አትናገሪም? እኔ ከምናገር እኔ መናገር ስለሌለብኝ ነው ምናምን ነገር ሲል ሰምቼ አለውና እሱን ያው ደውዬለታለሁ። እንግዲህ ያለሁት ግኔሪ አካባቢ ነው፣ ለማውራት በጣም ጥሩ ቦታ ነው ብዬ አስቤ ነው ይዤ የቀጠርኩትና ብቻ በጣም በጣም ከባድ ነው ቤተሰቦች እና ደግሞ በውስጥ መስመር የምርን ሁሌም የምናገረውን ነገር እናንተ ባትኖሩ እኔ በጣም ማለት ህይወት ይከብደኝ ነበር ቤተሰቦች ምክንያቱም እናንተ ከኮሜንት አልፎ ከምሰጡት ከኮሜንት አልፎ በውስጥ መስመር የምታጽናኑኝ የምታበረታቱኝ ሀሳብ ሰጡኝ በሙሉ ከልብ ከልብ አመሰግናችኋለሁ እግዚአብሔር ያክብርልኝ ቤተሰቦች እና ምን ማለት እንዳለብኝ አላቅም ግን በጣም በጣም ስለተጨናነቅኩ ነው። አሁን አብዛኞቻችሁ ያው ኮሜንት እያየሁ ነበር እንዳልኳችሁ የሆነ ስለ እኔ ህይወት እንኳን ስለ እኔ ህይወት አይደለም ስለሌላ ሰው ቪዲዮ ተለቆ እኔ ኮሜንት አያለኝ ማለት እስኪ ምን ብቻ አያል። በራሴ በኩል ደግሞ በጣም ነው የማያውና ሙሉ ኮሜንት ነው እንዳለ የምትጽፉትን እኔ አያለኝ። እናንተ ለኔ ጊዜ ሰጣችሁ የምር ስራችሁን ትታችሁ ለኛ ኮሜንት የምታደርጉ ስለምትወዱ እኛ ደግሞ በጣም ነው የምወዳችሁ። እና የእናንተን ኮሜንት እኔ ሁሉንም አነባለ ሁሉንም ማለት ነው። እና ብዙ ኮሜንት አለ ያው መሲ ትክክልነሽ አይደለሽም የሚልም አለ። እኔ ስለሱ ምንም መናገር አልችልም። ሁለተኛ ነገር ደግሞ ቤኪ ይቅርታ ተቀበላት የሚል ኮሜንት ማይቻለው በውስጥ መስመር በጣም ብዙ ብዙቻችሁ ብላችሁኛል። ይሄን ነገር ደግሞ ቤተሰቦች ያልመለስኩላችሁ በጣም ይቀርታ በቃ ቃላት ስለሌለኝ፣ ምክንያቱም እናንተ እኔና መሲ እንድንታረቅ ፈልጋችሁ ነው፣ ሌላ ነገር አይደለም። ግን ደግሞ እኔ እናንተን አይ አንታረቅም የሚል ቴክስት መላክ ስለማልፈልግ ነው። እዚሁ ግን ጠቅላላ አድርጌ ስናገር እኔና መሲ ከዚህ በኋላ ምንም አይነት ነገር እንደማይኖረን ልንገራችሁ። ግን ማወቅ እፈልጋለሁ። ይሄን ነገር ማወቅ እምፈልግበት ምክንያት ለምንድን ነው ይሄን ያህል ከባድ ውሳኔ ላሶስት ናት የቻለው ነገር ምንድን ነው የሚለውን ነገር ከእሷ አይደለም የምጠይቅ፣ ብራዘር ነው የምጠይቀው፣ ወንድሜ ነው የምጠይቀው። እሷን ማግኘትም አይደለም ማየት እራሱ አልፈልግም። እና ቤተሰቦች ብራዘር እንጠብቀው። ብቻ ቀን አይጣልህ፣ አንተ ውደቅ እንጂ ጨፍላቂው ብዙ ነው። ቀን የጣለ ለታ ሁሉም ይገፋ ነው። ያጎነበሰ ክለት ይራመዱባሃል። ማጣትህን አይተው ይሳለቁባሃል። ቀን አይጣልህ እንጂ ትላንት ያነሳው ዛሬ ይገፋል። ሙሉ የሰጠ ቁራሽ ይነፍግሃል። ድሮ የሚያከብር ዛሬ ይንቃል። ብቻ ቀን አይጣለ። ፈገግ ያስባልካቸው ለእምባ መነሻ ዋና ይሆናሉ። አንድ እንኳን ሳይቀሩ ጎኑ የነበሩት ሸሽተው ይሄዳሉ። ብቻ ቀና አይጣለ። አለት ያልከው ሁሉ ይፈረካከሳል። ዘመን የፈጀብህ ያ ሁሉ ለፋትህ በአንድ ቀን ይፈርሳል። አንተ ያጣለታ ሰው የመሁልኩን ብዙ ሰው ይረሳል። ብቻ ቀን አይጣለ።

ሰላም ናት ግን፣ ያው ሰሞኑን እንኳን አልሄድክም። ሰሞኑን ስራ ቢዚ ሆና ነው ስራ እና፣ ደህና ነን። እንዴት ነው? ደህና ነን። ኧረ ሰላም ነው። ያው ዛሬ እንግዲህ ቤተሰቦች ማታውቁት ካላችሁ፣ እስኪ በዚህ አጋጣሚ ወንድሜ ነው። እንመሳሰላለን አንመሳሰል ቤተሰቦች? ትንሽ እኔ ቀላልኩ መሰል። ያው እሱ የስራ ሰው ነው። እኔ እንኳን እኔም የስራ ሰው ነኝ ግን እሱ ቢሰራበት ሀገርንና የሚሰራበት ይለያያል። እሱ ትንሽ ወጥ ያለ ቦታ ስለሆነ ነውና ወንድሜ ነው የህል ሁሉ ነገር ልላችሁ እና ዛሬ እንግዲህ እኔ ምልክ ብሮ ወደ ባህር ዳር ማለት መምጣትን አልነገርከኝ። በሰላም ነው ማለት ያው አለ አጋጣሚ ነበር መጣውትና ማለት በእኛ ጉዳይ ነው ወይስ ሌላ የስራ ጉዳይ ነበረ? አይ የመጣሁት በእናንተ ጉዳይ ነው። ግን ለአንተ አልደወልኩልህም እና ያው አንተ ጋርም ያለመጣሁት ሩም ይዘህ ነው ያደርኩኝ። ምክንያቱም አንተ አንድ ነገር ትጠይቀኛለህ ብዬ ስላሰብኩኝ፣ ዛሬም የመጣሁት ያው ግዴታ ስትደውልልኝ። ኖ አይደለም እኔ እኮ እሱን ሩም ይዘህ እንዳደርክ እኮ ከሰው ሰምቻለሁ። ግን ሩም ዞ ማደር ለምን አስፈለገ? ማለት የሆነ ነገር አንተ መናገር የማትፈልገው ነገር ከሆነ እኔ ብጠይቅህ አይ አሁን ማውራት አልችልም ማለት ትችላለህ። ወይም ደግሞ ስለሌለ እኔና አንተ ወንድማ ማመሽሽ ነው ባዳ ባዳ አይደለምማ። ስለዚህ የምናወራው ስለ አንድ ነገር ብቻ አይደለም። ስለ ቤተሰብ እናወራለን፣ ስለ ስራ እናወራለን፣ እንዴት ህይወታችን እንደተቀየረ ወይም ደግሞ እንዴት መቀየር እንዳለብን እናወራለን። አንተ ስላለህበት ሁኔታ ታይቃለህ፣ እኔ ስላለሁበት ሁኔታ ታይገኛለህ እንጂ ግዴታ አንድ ነገር ካልሆነ ተብሎ እንት ነው ይባላል ማለት እኔ እኔ ያህል አስጨንቀህ አልፈልግም። በጣም ነው ይደብረኝ የነማረግ ምክንያቱም ባህር ዳር ላይ ወንድም እያለህ ከሌላ ሀገር መጥተህ ሰው እንደሌለው አሁን ላይ እኮ ወንድም ሳይሆን ወንድም ብቻ ሳይሆን እንዲህ ያወከው ሰው መንገድ ላይ ያወከው ሰው ቀጣይ ሌላ ሀገር ስት አብሮ የሚያድርሰዋል። ገብቶሃል? እንግዳ የሚቀበል ነው ደግሞ እኛ አሁን ቤተሰቦች፣ እዚህ ጋር የምናገረው ነገር እኛ ወይ አማራ ክልልም ሆነ ወይም ወደ ጎጃም፣ ጎንደር፣ ወሎ ብዙ ቦታ ላይ ወይ ደግሞ እኛ ሙሉ ኢትዮጵያውያኖች እንግዳ በመቀበል አንታማም። እንኳን ወንድም ቀርቶ እኔ እናንተ ተቀይመን አናውቅም፣ ተጣልተን አናውቅም፣ ተጋጅተን አናውቅም። እንኳን ምንም ነገር የለልን፣ ብንጣላ እንኳን እንደዚህ ማድረጉ አስፈላጊ አይደለም። ያው ከዚህ በኋላ እንደዚህ እንዳታርግ። በጣም ይደምግ ግን መሰለን ያው በራሴ እንትን ማድረገው ነገር ነው ማስተካከለው አለ ብና ብዬ ነው አስቤ ይመታውትኝና ያ ነገር ካስተካከልኩ በኋላ ነው ላገኝ ፈለቁ ያነበረ ያው እንግዲህ እንዳጋጣሚ ነው ያ ነገር እንግዲህ እንደ ፈጣሪ ፍቃድ ወደፊት ይሳካላል ግዲ አስባለሁ። አሁን ባለው ነገር ግን እየሞከሩ እየጣርኩ ነው፣ እንደ እግዚአብሔር ፈቃድ ግን አንተ ሰላም ሁና አግኝቻለሁ። አይ መልካም፣ እኔ ደህና ነኝ። ምንም አሉንኩኝ። ያው እኛ ብንጨነቅ ምንም እንትን የለውም የሚጠብቅን ፈጣሪ ነው። እና ያው ልክ ነህ። ምንም ነገር አለመፈጠሩ ግን ደግሞ ስለ አንተን አሁን እዚህ ጋር የምትገባበት ጉዳይ አይደለም። ለምን ብትልኝ የማይሆን ነገር ነው። አንዴ መቼም የተደፋ ውሃ አይታፈስም አይደለ? ልክ እንደዛ አሁን የኔና የመሲ ጉዳይ ያበቃለት ነገር ነው። ግን አንተ አሁን ስራህን በዚህ ሰዓት አሁን የስራ ወቅት ይመስለኛል አይደል? በጣም እን የመጣሁበት አገርም ነገርም፣ የት አገር እንደመጣሁ ታውቃለህ። ግን ደግሞ ከስራው በላይ ደግሞ አንተ ስለምትበልጥብኝ ነው ያን ያክል ሀገር አቋራሮጫ የመጣት እና ያን ያክል ሀገር አቋራሮጫ መጥቼ ደግሞ ከአንተ ጋር ባለማደሬ ተቀይመኛል። ትቀየመኝም ያው ወንድምንና ነገሮ ስታከራቢ አስባለሁ። አይ ችግር የለውም ደግሞ አንተም ትረዳኛለህ። ቱም አንተም ብዬ ነው እዚህ የመጣሁት እንጂ ሩማ ምናምን አልነበረም። እና በቃ በጣም ስለጨነቀኝ ስራ ራሱ መስራት እንትን ራሱ በጣም ከባድ ነው። ከስንት ቦታ ሩምዣ ድሬ ምናምን አው እሱማ ልክ ነህ እኮ እኔ ዋናው ነው ሰላም መሆኑ ትልቅ ነገር ነው። ግን አሁን ላይ መንገዱ ሰላም አይደለም። ጋብቱ አለ አይደለም አሁን መቼም ይሄን ስትመጣ ብዙ ችግር አጋጥሟል። ፍተሻ ነው ከአንድ ኬላ ወደ አንድ ኬላ በጣም አስቸጋሪ ነውና ይሄን ያላንተው መስዋዕትነት መክፈል ማለት ነው። ይሄን ማረገ በዚህ ወቅት አስፈላጊ አይደለም። ቢሆንም እንኳን በሰላም መጣ ዋናው ነገር እሱ ነው። ግን እኔ አሁን አንድ ነገር ማለት ማወቅ ምፈልገው ነገር አለ እንግዲህ፣ አንተና መሲ ስትወሩት የነበረው ነገር ምንድን ነው? መሲ ከኔ ለመለየት ምንድን ነው ያንን ምክንያት የፈጠረችው? መሲ ምንመሰል አሁን ካንተ ለመለየት በቃ በጣም ከባድ የሆነ ነገር ገጥሟት ነው። እና ያን ነገር እራሱ እኔ በጣም በጣም አስጨነቂያት ከምንም በላይ ያን ነገር እንትነግረኝ ምናምን ሳደርጋት፣ ግን በቃ ከምንም በላይ አስምላኝ በቃ መናገር እንደሌለብኝ እዛ ስላደረገች ደግሞ ና ተክሌት መናገር አልፈልግም ብዬ በጣም ተናርቅኝ ና እሷ መናገር እንዳለበት ብዬ አስቤ ወይ ምንድን ነው እሷ ተናገረች። ይክብሮ አሁን ይላ እሷ ተናገረችው። እኔ በነገራችን ላይ ይህን ነገር ስላወቅኩኝ እኔ መሲ ጋር ምንም የሚፈጠራል ማለት አይደለም ግን እንዲሁ በቃ ከወንድሜን ስመ ውስድ ይህን ነገር እኔ እሷን እሷ ጋር መታረቅ ከርቶ አይደለም እኔ እሷን ማየት አልፈልግ አይደለም። ኮቶች የሚመሰለ ካሁን በፊት ብዙ ነገር አሳልፋቸዋል። ብዙ ላይፍ አይታቸዋል እና ደግሞ ነገሮችን ደግሞ አስተካክላቸው አብራቸው መቀጠል ሲገባ የሰው ልጅ ሆነህ እኮ ብዙ ነገር ታጠባለህ። ግን ያን ነገር ደግሞ ፈትህ ነው በቃ አብረህ እንደዚህ እንደዚህ ነው ተብለህ መኖር ያለበህ እንጂ፣ በእርግጥ እኮ ሰው ሆኖ አይጣላማ አይባልም። ማለ እሱማ ልክ ነህ። ግን አይደለም የእናንተ ደግሞ በቃ ማለት አንተ የእሷን የውስጧን አልተረዳሀለት። እሷ ደግሞ ለአንተ ብታስብልሀለች፣ እና ያን ነገር ደግሞ አንተ ስላልተረዳሀለህ በቃ እንደዚህ አድርጋ ነው እንትን ያደረገችኝ ምናምን ብለህ የሱን ውስጧን አላወቅም፣ እና እንደዛ ስለሆነ ነው። ሱ ራሱ በጣም ተጎልታለች። እኔ በማቀው ስለ እኔ ክብሮም ስለ አሁን ስለ እሷ እኔ ምንም ማውዳት አልፈልግም። ግን ምንድነው እኔ ማወቅ የምፈልገው ነገር፣ አንተ ገና ከመጀመሪውም ባህር ዳር ከመምጣት በፊት የምታወቀው ነገር አለ። ስለዚህ ምንድነው ነው አሁን ያ ነገር ምንድን ነው? ከመጣችሁ በኋላ ያወራችሁት ነገር ደግሞ ምንድን ነው? እኔ ከምነግረው አንቺ ንገሪ ያልከው ነገር አስመላሃለች እኮ ገባኝ። ግን ለምን አትነግረኝሽ ነው? በቃ አትናገር ነው ያለች። አረ ዋው እንዴ! ያን መሀል አለ ነው እንዴ ታውን ምን ብሽ በምንድን ያስመሀለች። በቃ በጣም በከባድ ነገር ነው። እንደዚህ በቃ መናገር የለበን በቃ እኔ ራሱ ያን ስትነግረኝ በጣም አስጨነቅኳትኝና፣ በቃ እንደዚህ ነው ያለቅሰሽ ምናምን ነው ነገረችኝና በቃ በጣም አስመሀለችኝ እና እኔ እንጃ አላውቅም። እንግዲህ በእናታችን ነው እንግዲህ በእናት ብላ ያስማለችኝ። እንግዲህ እሱን እንትን ብለህ ንገረኝ ምናምን ነገር ካልከኝ እኔ እንጃ በቃ አንተም ደግሞ ትላለህ ብዬ አላስብም። ምክንያቱም እናታችን ከምንም በላይ አንተ ዘንበዳት አለ እና አድከም በኪ ምን መሰለህ፣ እኔ መጥተው እዛ ድረስ እኮ እናንተም በቃ እንደዚህ ነው ምናምን ብዬ፣ እሷም እውነቱን ንገሪው እያልኳት ነው እውነቱን ነግራ መፍትሄው በቃ የሆነ ነገር ተገንኮለት ማለት መጠጣት አለባቸው ስላሰብ አይ በቃ ቶ እኔ ስለ በእናታችን ያስማለች አልመሰለኝም። ማለት እንዳትናገር ብላ እንደዛ ነው የመሰለኝ ከ እንዳትናገር እንደዚህ እንደዚህ ነው የተፈጠረው ብላ የነገረችን የመሰል። ግን በእናታችን ምን ከሆነ እኔ ንገረኝ አልልህም፣ ግን ባውቅ ደስ ይለኝ ነበር ኮኔኮ ሲጀመር አንተ ሳትለኝ በቃ በቂ ማለት ይሄ እንደዚህ እንደዚህ ነው ነበር እንደዚህ ከምን

ሰላም ሰላማቱ ነው ወይስ ሰላማት ነው? እኔ እኮ ነው እሷን ማግኘት አልፈልግም። ይገባኛል፣ ግን እሷ ነው እኔ እሷ ጋር ደውል ነበር ግን በቃ ማግኘት አልፈልግም፣ ማየት ራሱ አልፈልግም። ክብሮም በቃ እኔ አልፈልግም። እሷ ጋር ምንም አይነት ግንኙነት እንዲኖረኝ አልፈልግም። አሁንም እኔ አንተን የጠራው ምንድነው የተፈጠረው ነገር ነው ገብቷል። በቃ እሱን ነው ማቆም ፈልግ የነበረው። ከሷ አፍ ግን መስማት አልፈልግም። በቃ እኔ እናንተ እንድናወራ በቃ እሷን እኔ እሷ ጋር ማውራት አልፈልግም። ምክንያቱም እኔ ደው የጠራዋት በቃ እኔ እንደዚህ እንትን እንደምትለኝ አቅ ነበር። እዛም ያልመጣሁበት ምክንያት ይሄ ነው። ስለዚህ እሷ እውነቱን መናገር አለባት ብዬ ስላሰብኩ ነው ደውዬ። እኔ ከሷ ምንም መስማት አልፈልግም። እቺ እኮ አስመሳይ ናት። አንተ ሲጀመር ይኸውልህ፣ ዝም በይ! ኧረ በእናትሽ አንቺ ትክክል ነህ ምናምን አትበይ። ይኸውልህ አንተ የማታውቀው አለ፣ እሷ ያደረገችው ነገር፣ አንተ የማታውቀው ቤተሰቦች የማያውቁት ብዙ ነገር አለ፣ ብዙ ማለት ነው። ግን እኔ አሁንም ቢሆን ከሷ ጋር ማውራት አልፈልግም። አንቺ ደግሞ መጥተሽ እንደዚህ ማስመሰል ምናምን፣ ማስመሰል ነው አሁን አይደለም። ምን ልታርጊ ነው የመጣሽው? አንቺ ምን ልታርጊ ነው የመጣሽው? ንገሪኝ። እኔ እኮ እንደዚህ እንድትነጋገሩ እኔደውዬ እኔ ያስመጣለሁ እሺ እሺምንድን ነው እሺ እኔ ምንእንዳደረግነው ትፈልገው ኖሮ ምንድን ነው እሺ እኔ እኮ ያለውን ችግር እሷ እንድትነግር ከአንተ ጋር ያልመጣሁበት ምክንያትም ይሄ ነው እያልኩ እኮ ነው አይደል እሷ እሷ እሷ እኮ አስመሳይናት ያልተረዳት ነገር አለ ምንም ምንም ምንም ኧረ እባክሽ ዝም ብሎ እንደዚህ እንደቀላል ይቅርታልህ አንተ እኮ ማሰብ ያለበት ከአሁን በፊት ያሳለፋችሁትን ነገር ነው አይደል ማሰብ ያለበት እኔ እኮ ምንም አላረኳትም ልጅቷን አልሰደብኳትም ግን ክፉ ሰው ናት አንተ ስለማታውቃት ነው። ይገባኛል እኮ ከአንተም ሳይሆን በቃ ብዙ ሰዎች ደግሞ እንደዚህ ያልተረዱ ሰዎች አሉ። ግን ደግሞ እኔ የተረዳኋትም ያክል ደግሞ እናንተ አልተረዳቸዋትም እያልኩ ነው። እኔ ምንም እኮ የሚፈታ ችግር የለም ምንም ማለት ነው። ዛሬ ነው ይቅርታ የታወቀሽ፣ እስከ ዛሬ የት ነበርሽ? መጥፎ ቦታ ላይ በነበርኩበት ሰዓት አንቺ ምን እያደረግሽ ነበር? ምን ስላለቃቅሽ ምናምን አይደለም። ምን ምን ንባ ስላፈሰሽ አይደለም። ምን እንደዛ አላስብልሽ። ተጣለለቱ እንዴ? ክብሮም ነው ስለማታቃት ነው። ልጅቷ መጥፎ አመጥፎ ሆናት። እኔ የምልህን ስማኝ። ምንም አንተ የምታውቀው ነገር የለም እኮ አንተ የምታውቃት በኔ ነዋ። እኔ ቀርብ ያውቃት አሉኝ፣ አስመሳይ ናትኝ። እኔ እንደዚህ እኔ መጣሁት። ይቅርታ ሞልተሽ እንደዚህ ይቅርታ አይደብርሽ። በቂ ይቅርታ እኮ በቃ። ይቅርታ እኔ ፍቅር አሁን እራሱ ማውራት ይኸውልሽ። እኔ እናንቺ ስለተገናኘን እራሱ ፈጣሪ ነው አመስግኝ። እሺ ቆይ ክብሩ ምንድን ነው? አሁን እኔ እኮ ይኸውልህ እኔ አንተ የፈለግሁት አንተን የፈለግሁት ምንድን ነው? አንተ ለምን መጣህ ነው። ሲቀጥል እኔ ደግሞ በዋነኝነት እኔ ስለ እሷ መናገር ስለ ፈለገችው ስላልፈለገች ጉዳይ አይደለም። ከፈለገች አዝለው ትዙር፣ ስለጉዳዩ አይመለከተኝም። ግን እኔ አንተን ያገኘሁበት ምክንያት ምንድን ነው? ለምንድን ነው ባህር ዳር መጣህ? ወንድም እያለ ዘመድ እንደሌለው ሰው አልጋዛ ያደርክ ነው ያልኩህ ነግዷ እሱ ልጠይቅ ነው። እሷን አልፈልጋትም ሲጀመር እኮ እኔ እኔ ነኝ ነው ሰው ነው የምትመስል። ክብሮም አንተ ስለማታውቃት ነው። አሁን አንተ ሁለት የሚሰው ልጅ እኮ ቀርበህ በቃ ትረዳዋለህ። ነገር ምንም እሷ ነገር ሌላ የተደበቀ ነገር አለ እያልኩ እኮ ነው። ነገር ምን ሰው ምን ምክንያት ነው ምን ያክል ሰው ማለት የትኛው ሰው እንዳልተጎዳ ነው እስከ ዛሬ ችግር ተፈጥሮ በሁለት ፍቅረኛሞች ምክንያት ችግር ተፈጥሮ የትኛው ነው የትኛው ሰው ሲጎዳ ያየ ንገርኝ እስኪ። ይህ ምክንያቱ ነው ሲጀመር ማለት ነው። እኔ አንቺን መረዳት አይደለም፣ እኔ አንቺ መውራት አልፈልግም። በቃ እናንተ አሁን መጨቃጨቅ የለባችሁ ነው። እሷ ይቅርታ እያለች ነው አሁን። አንተ ደግሞ ይቅርታ ምን እንዳደረገች፣ ማን ይቅርባል ከእሷና ከእኔ እኔ እኮ ችግሩን ለመፍታት አንተም ብዬ ነው የመጣሁት። በሷ እሺ በሷ ምክንያት እኔ ይኸውልህ በሷ በሷ ምክንያት ችግሩን መፍታት ስላለብን፣ ምን የሚፈታ ችግር አይደለም። በሷ ምክንያት እኔ የማይሆን ቦታ ውስጥ ነው የነበርኩኝ እኔ ታውቃለህ። እኔ እንኳን ሲጋራ ቀርቶ እኔ መጠጥ እንኳን ማልጠጣ ልጅ ነኝ። ምናልባት የባህል ምናምን ዝም ብሎ ከሰው ጋር እንትን ለማለት አንድ ምናምን ልጠጣ ይችላሉ ባህል ሲሆን፣ ከዛ ውጭ ግን ስራዬ ብዬ አይደለም። ዝም ብዬ ራሱን የመጠጥ አልጠጣ ግን በእሷ ምክንያት እኔ እምነቴ በእሷ ነው። ገብቷል። ህይወቴንም ልም ልሰጣት ዝግጁ ነበር። እሷን ሳጣት ከጎኔ እናቴ እንኳን አልታየችኝም። ቤተሰብ ወንድም እንዳለኝ እንኳን አልታየኝም። ገብቷል። እሷ እሷ አንድ ኢቭን እንኳን የፈጠረኝ ፈጣሪን እንኳን እንዳለ ራሱ ረስቻለሁ በዛ ሰዓት እኔ የማይሆን ቦታ ውስጥ ገባ። ግን እግዚአብሔር ይመስገን ዛሬ ምንም አልሆንኩም። ግን የዚህ ሁሉ ምክንያት እሷ ናት። ገብቶሃል አይደል? አሁን ደግሞ ድጋሚ እኔ ሰላም ነኛ፣ ስራ እየሰሩ ነው። ድጋሚ ደግሞ ተመልሳ መጣ፣ ህይወቴን ተበጠብጣለች። አልፈልግም በቃ እኔ እሷን እሷ ጋር ምንም ነገር ማግኘትም አልፈልግም። እሷ ጋር ምንም ማውራት አልፈልግም ለምን እሷ ምን ማውራት አልፈልግም፣ በቃ እናንተ እኮ እኔን ጨምራችሁ አጣሰንኩኝ እንጂ እሺ እኮ እኔ ምሽ ምን ማድረግ አለብኝ? ሰው ትመስላለች አሁን። እኔ ለእናንተ ብዬ መጥቼ ለኔ አታስብም እንዴ? በማርያም አንቺ። አረ በማርያም አትበኝ። ሰይጣን ራሱ ከሷ ነው ተንኮል የሚማርሽ። ሰው አይደለች ሰው በኪታው። አንተ ምን የምታውቀው ነገር የለም አንተ። ከኔ በላይ አንተ እሷን ታቃት? እኔ እኔ ግን አውቃታለሁ። ምን እያልክ ነው? እኔ እኮ ያልተረዳው ነገር አለ እያልኩ ነው። ዛሬ መጣችሁ የኔን ህይወት ያልገባ ነገር ስላለ ነው። ምንድነው እሺ ያልገባኝ? እሱን ስናገር ሰው ይጎዳል። አልናገርም። ምንም ስሜን አትጥሪው፣ በቃ ስሜን አትጥሪው። እኔን ተይ፣ መምጣት ነበረብኝ። እኔን አትጥሪ። በእናት እንዳትልኝ፣ እናት እንዳትላት ምን

ገብረሜኒ መምጣት እራሱ ትክክል አይደለም። እያየኸው አይደል? ነገሮችን ይስተካከላሉ ብዬሽ ነው። በቃ እንደዚህ እንትን ብለው አይደለም ነገር ነው።

ለምን ሲጀምር ለሚወደኝ ሰው እንኳን መሆን አልችልም። እኮ ነው ማንም ሰው እንኳን ፈቃደኛ አይደለም። ግልጹ ነገር ብዬ አልኩሽ ነበር አይነት ነገር ልግለጽልህ በምን ቋንቋ፣ በምን ዘዴ አልገባሃለ አንተን መውደዴ በሐሳቢማ ከቅፊ ገብተ ሞቆኛል፣ ሞቆኛል በው ለኛል ያላንተ አልቻልኩም ምን